ሩ ይሁን መንስኤ መንስኤው ራሳችሁ ናችሁ። ባልሆነ ዛሬ ልጠይቀኝ የሳምንታት ምን መሄድ መብት አለ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ አማን ደህና ነኝ። ዛሬ መጥቻለሁና ዛሬ የመጣውበትም ምክንያት ብዙ ነገር አለ። በጣም ብዙ የተፈጠሩ ነገሮች አሉ ራሴም ላይ ማለት ህይወቴ በቃ ጥሩ ሙድ አይደለም። ያው እንደምናውቀው ነው። እና ያው ትላንትናም ትንሽ የተፈጠረውን ነገር አይታችኋል በብዙ አንግል። እንደ ሰው አረዳድ ይለያያልኮ፣ እናንተ የምትረዱበት አንግል፣ እኔ የምረዳበት አንግል፣ ሶሲ የምትረዳበት አንግል በጣም ይለያያል እና ሶሲንም ለመረዳት ብትሞክሩ በጣም ደስ ይለኛል እና ደግሞ በጣም ማለት እኔ እንጃ፣ እኔ ደብሮኛል በቃ። እዛ ሃይሚ እዛ ቦታ ላይ መገኘት አልነበረባትም። ሜቢ የራሷ ጥሩ ምክንያቶች ወይ እየሆኑ በቃ የራሷ ምክንያት ሊኖረው ይችላል። ሁሉም ሰው የየራሱ ምክንያት ሊኖረው ይችላል። ግን ሃይሚ በጣም እየተፎገረች ነው፣ በጣም እየተታለለች ነው ምናምን። በዚህ ጉዳይ ብዙ ጊዜ እነግሬያታለሁ፣ ብዙ ጊዜ ተናግሬያታለሁ እና አያገባም ውስጥ እየተገባባን ነው እና እውነቱን ለመናገር በጣም የሚደብር ነገር ነው። ትናንትና ያየሁት እዛ ቤት ላይ አዱኑ ለምን ብቻዋን ምናምናም ብዬ መናገር አልችልም። ተገቢም አይደለም እንደዚህ አይነት ነገር። አሁን ይደብራል እና ግን ደግሞ ሄደችበት ምክንያት ሰዋን ማወቅ እፈልጋለሁኝ። ዳኒ ደግሞ የሚፈልገው ነገር አለ። በጣም የሚፈልገው ነገር አለ። በጣም ይህ ግልጽ ነው። እኔ ለምን ሀይሚ ሊታያት እንዳልቻለ ብቻ ነው ያልገባኝ። ዳኒ በቃ ሀይሚን የሆነ መያዝ ነው የሚፈልገውና በጣም ይደብራል። ሀይሚ ደግሞ በዚህ ልክ ክፍት መሆን ለሱ ሊመቸኝ አልቻለም። እሱ ራሱ የሆነ በጣም ስነ ስርዓት አቷል በጣም ልቅ አቷል እና ከህይወታችን ውጪ አይነት ምናምን ነገር ነው አወራና የእሱ ሀሳብ በጣም በቃ ያናድዳል። እንዴት እንደማስረዳችሁ ራሱ በእኔ ውስጤ እየሰማኝ ያለው ነገር በቃ በኔ ቦታ ሆናችሁ ማየት አትችሉም፣ ያለበትን ስሜት እና ሃይሚ በቃ ህኗን ብትገል ደስ ይለኛል። ጠርቻታለሁ እና ሁሉንም ነገር ማውራት ትፈልጋለኝ፣ እና ሶሲም ሃይሚን ማግኘት ትፈልጋለች፣ እና በጣም እያወራች ነበረ። ማታ በጣም ማህሙድ ውስጥ ናት። ሄዳም አይታችኋል ምን እንደተፈጠረ እና የሆነ እሷን ለመረዳት እኔ ሶሲ ለመረዳት እየሞከርኩኝ ነው። በእሷ ቦታ ብሆን የሚደብር ነገር ነው። ልክናት እኛ ካሜራ ደቅነን ያደረግነው ነገር እዚህ ድረስ ደርሷል። ያው ፕራንክ ነው ብለን ያደረግነው ነገር የሚያስጠላ ነገር ውስጥ ነው ጭምልቅልቅ እንድን ሊያረገንና፣ ሶሲም ልክናት አሁን እዛ ስትገባ ሃይሚን ከዳኒ ጋር ብቻቸውን ምናምን ስታገኝ የሚሰማት ስሜት አለና እሷንም ለመረዳት እኔ ሞክሬ አለሁ፣ እና በጣም እያዋራኋት ነበር። ዛሬም ብቻዬን ሃይሚን ላገኘዋት የፈለግኩት ያው ያለውን ነገር በደንብ ማወቅ ስለምፈልግ ነው። ሶሲ በጣም ውስጥ ሆና ብቻ ነገራቶችን ቁጭ ብላ ስታስብ ይመስለኛል። ሃይሚንም ካላገኘዋት በጣም ብላ እያስቸገረችኝ ነበርና ያንን ነገር ደግሞ ወደ ሌላ ኬዝ ውስጥ ከሚገባ ቀድሜ እኔ ይሄንን ነገር ልወቀው ብዬ ነውና፣ እርግጠኛ ነኝ በጣም እኔ እንጃ ሶስ ያለችበት ስሜት የሆነ በቃ ስብር ብረ ነው ያለችው እስካሁን ድረስ። አይ ቲንክ እኔ ነኝ በቃ ክፉ ነገር እንኳን ሆነ እየተጫጫቁ ምናምን የነበረው እና እሷ ደግሞ የሆነ እዛ ድረስ እንኳን መዳረስ አልፈለገችም። በውስጥም እየለፋች ነበር ከእሱ ጋር ለመታረቅ ምናምን ብዙ ነገር አውቃለሁ እና ከእሱ ጋር ሰላም ለመሆን እየጣረች ነበረ። እኔ ራሱ ያኔ ከዳኒ ጋር እንደዛ ተጣልቼ ትንሽ ይሆናል አይደለ ያው ፍቅርም አይደል ተናግራኝ ነበር እና እሱ ደግሞ እሷ እያረገችለትን ያለው ነገር ሁሉን አልመለሰም ከሷ መራቅ ነው እየመረጠ ያለው ሃይሚን ሞር የሆነ የራሱ ለማድረግ እየጣረ ነው ምንም በቃ የሚዋሽ ነገር አይደለም ሃይሚ ደግሞ ከሱ ጋር መሆኑን ፈልጋ ይሁን አልሆኑ ሊገባኝ አልቻለም እንደዛ ማሰብም አልፈልግም እና እሱ ደግሞ ስነ ስርዓት ያጣ ሰው ስለሆነ ይሁን እኔ እንጃ እንደ ትልቅ ሰው እያሰብ አይደለም አሁን እኔ ብሞት ከሱ ማልጠብቀው ነገራቶች ነው እያደረገ ያለው እና በጣም ይደብራል ብቻ የሚሰጥ መጣው ዶም ነገር ምን ሰማ ይሆናል። እኔ የሆነ መጨቃጨቅ ምንም ማለት በጣም ሰልችቶኛል። ደክሞ ነው የመጣሁት እና ድብር ብሎኛል። ታወሩት ነገር ልክ አይደለም ማለት አንተ ለሲጀመር ሃይሚን ለጥቅም ነው የፈለካት ከሷ መለየት ነበር የምትፈልገው እና ምናምን እኔ የቱ ጋር እንደፈለኩኝ ብታሳዩኝ ደስ ይለኛልና ለምታወሩት ነገር ደግሞ የሆነ ማረጋገጫ ኖሯችሁ እንኳን ብታወሩ ደስ ይለኛል። እኔ እስቲ የቱ ጋር ነው አሁን እራሴን መስዋዕት ሳላደርግ ራሴን አውርጄ ይቅርታ እየጠየኩ ባለው በሳት ሲጀመር ከሱ መራቅ ነው ተፈልገው ምናምን ምንም እሚሉት አማርኛ ነው። እንዴት እንዴት እንዴት ብትረዱት ነው እኔ ብቻ እኔ ሊገባኝ አልቻለም። የሰው ነገር እንዴት ብታስቡት ነው? እኔ ነኝ ሃይሚ ጎን ያለው እኔ ነኝ ሃይሚ እምቀርበው አይደለ? እኔ ለሃይሚ ምን እንደማደርግላት ምን እንደማስብላት፣ ለራሴ ያላረኩትን ነገር እንኳን አድርጌላታለሁ እኮ አይደለ ሃይሚ ግን ይሆናል አይደለ? እናንተ የምታወሩ ነገር በጣም ይደብራል። በቃ የሆነ እንደ ኖርማል ሰው እናስብ። በቃ ያስጠላል። ነገራቶችን ከማውራት በፊት ይሆናል አይደለ? ከሆነ ነገር ተንተረሳችሁ አውሩ። የሆነ ሰው ባለው ነገር ላይ አትመሩ ምናምን ነገር፣ በቃ ይደብራል። ምንም የምታውቁት ነገር የለም ስለ እኔ። ያው እኔም በምታውቁኝ ልክ፣ በምታዩት ልክ ነው አይደል እና በደንብ የሚያቀኝ ሰው ነው የሚያቀኝ። በቃ እኔ መሽለት ነው የኔ ቤተሰቦች በደንብ ያቆኛል ምናምን ስል ብዙዎቻችሁ ተናግራችሁ ነበር። እና እኔ እዛ የተናገርኩት ውስጥ ማለት የኔ ቤተሰብ እዛ፣ አሁን እኔ ሁለት መቶ ምናምን ሺ ተከታይ አለኝ እና የኔ ቤተሰቦች ማለት እነዛ ናቸው እኮ አሁን እዛ ውስጥ የሚናገሩትም እንዳለ ሆኖ እዛ ውስጥ አይደላችሁም ነው። አልገባኝም፣ የእናንተ ነገር እና ለሱ እንደፈለጋችሁ ትውሰዱት እንደፈለጋ እና ሁላችሁም በየራሳችሁ አስተሳሰብ ነው የምታስቡት። ያው የሁሉም ሰው አረዳድ ይለያያል እና እኔ በክፉም በምንም አኔ አልወስድባችሁም እንደዚህ ነው እንዲህ ነው ምናምን አላችሁም። ግን የሆነ አንዳንዴ የሆነ ሰው ባልሆነበት፣ ባላደረገው ነገር፣ በማያስበው ነገር እናንተ አስባችሁ ምትናገሩ በጣም ነው የሚያናደደው። የማይመስል ነገር ነው ሲጀመር። ሀይሚ ለጥቅም ነው የፈለግካት ምናምን ስለምን ጥቅም ነው የምታወሩት? በቃ እኔ ያሌለኝን ነገር እንኳን እኮ አስቀድሜ አድርጌላታለሁ እና ብቻ እኔ እንጃ እንዴት እያሰባችሁት እንዳላችሁና ትላንትን ሳይሆን ዛሬን እያሰባችሁ ነው የምትወሩት ሁላችሁም። እኔ አልዋሽም እዚህ ጋር ማርያምን፣ ትላንትን ሳይሆን ዛሬን እያሰባችሁ ትላንት ያሳለፍ ነው የሆነ ነገር ሳይሆን ዛሬ እየተፈጠረ ያለውን ነገር ተንተርሳችሁ ነው ሁላችሁም ኮሜንት እየሰጣችሁ ያላችሁትና ብንችል እያገናዘብን ምናምን ብናደርግ ይሆናላ። እንደዚህ አይነት ነገሮች አስፈላጊ አይደሉም። ሹር ነኝ። አሁን ከኛ አሁን እኛ ከሚከታተሉን ውስጥ እኔና ሃይሚን አንድ ላይ ማየት ሰው አሁን ማየት ማይፈልግ ሰው ይኖራል ሜቢ። እንደዚህ ማለቴ እንኳን ተናዶ ኮሜንት የጻፈ ሰው ከዛ አካል ነው የሚሆነው። የሆነ ሰንባዲ እኮ የሆነ ነገር ስትናገረው የሆነ እራሱ ጋር የሚወስደው ከሚያስበውና ከሚያደረገው አንጻር ሊሆን ይችላል እና ይህንንም በማለት ኮሜንት ላይ መተው አሁንም ድጋሚ የሚናገር ሰው ካለ ቲንክ ከዛ መሀል ሊሆን ይችላል። እኔና ሄሚ አንድ ላይ እንዳንሆን ከሚጠርሰው መሀል ውስጥ ሊሆን ይችላል እና ብዙዎቻችሁ ደግሞ እሱን እንደማትፈልጉት አውቃለሁ። እኔና ሄሚ እንድንለይ እንደማትፈልጉ አውቃለሁ እና ያሉት ነባራዊ ሁኔታዎች ደግሞ የሆነ እኔና ሄሚ አብሮ የሚያስቀጥል አይደለም። የሆነ ነገር ለማብረድ ስትሞክሩ የሆነ ሰው መጥቶ ከናንተ ጋር እያወራ እና ጥሩ መልስ ካልመለሰላችሁ እናንተም ጥሩ መልስ ልትመልሱለት አትችሉም? አይደለም ማንም ሰው አይመልስም። እዛ ጋር ክብሩ እየተዋረደ እየተንቋሸሸ እየተሰደበ የትኛውም ሰው ሊመልስ አይችልም። ይሄ ሐቅ ነው። ራሳችሁ እንደጻድቅ ባታዩ ጥሩ ነው። እኔ ጻድቅ አይደለሁም። በቃ እኔ ይሆናል አላ። እንዴት ብዬ ላስረዳችሁ? የበደለን ሰው ይቅር ማለት ጥሩ ነው። በጣም ጥሩ ነውና ከልክ ሲያልፍ ደሞ ሆነኛው ሰውኮ በጣም ተገዳድሎ ይቅር ይባባላል። አሁን እዚህ ነገር መሃል ላይ በጣም ችግር የፈጠረው ያለመተማመን የሚለው ነገር ነውና፣ የሆነ ነገር ከመናገራችሁ በፊት እባካችሁን ትላንትን እያሰባችሁ ትላንት ምን አልፈዋል፣ እነዚህ ልጆች ትላንት ምን ምን አድርጓል፣ ምናምን የሚለውን ነገር እያሰባችሁ ብትሄዱ ደስ ይለኛል። እውነት ለመናገር አሁን በተፈጠረው ነገር ላይ በጣም ብዙ መከፋፈል ተፈጥሯል። በጣም ብዙ መከፋፈል ከምታስቡት በላይ አይደለ እና የሆነ እንዴት ብዬ ልንገራችሁ፣ እኔንም ሀይሚንም ተረድታችሁ አሁን እኔን በደንብ የተረዳችሁን ሰዎች የሆነ ሀይሚ እንዲናት ምናምን እንዲባል አልፈልግም። በቃ ኑ በቃ ተፈጠረ ይሄ ነገር ላይፍ ይቀጥላል፣ አይደለ አዲስ ህይወት። በጣም ብዙ ነገር ያጋጥመናል እና በጣም ብዙ ነገር አሳልፈን አላ አይደለ ከእናንተ ከቤተሰቦቻችን ጋር በጣም ብዙ ነገር ያሳለፍን ሰዎች ነን። ጥሩ ነገር ከዚህ በፊት የነበሩት ኮሜንቶች በጣም ጥሩ ናቸው አይደለ። ከዚህ ሁሉ ጭምልቅልቅ ውስጥ ሳንገባ በፊት ሁሉም ነገር ሰላም በነበረበት ጊዜ ሀይሚንም የምትወዷት እኔንም የምትወዱኝ አላችሁ። ሁለታችንም አንድ ላይ ስንሆን የምትወዱ አላችሁ እና በዛን ጊዜ ሁላችንም አንድ ነበርን። አሁን የሆነ ነገር ሲፈጠር የሆነ ሀይሚንም መናገር ተገቢ ነው ብዬ አላምንም። መገጸጡ መምከሩ ይሻላል፣ እና እንደዛ ይሻላል። እኔ አሁን ጥሩ ነገር ነው ብያላ እንደ ሰውኛ አይ ቲንክ ቲክታክን ሰዎች ካላችሁ ስቶሪ ያደረግኩት ነገር ነበር። እና ሁሉም ሰው ሟች ነው ሀብታምም ደሃም ብዙ ጓደኛም ኖረው ምንም ኖረው ምንም ምንም ከንቱ ነው። የሰው ህይወት ከንቱ በቃ እንዴት ባንበላላ ሰላም ብንሆን ይሻለናል እና ወደ ፈጣሪያችን ብንመለስ ነገ ምን እንደሚያጋጥመን አናውቅም። ድንገት የምሰማቸው ነገሮች ህይወት ቀን ምናምን ጥሩ አይደለም። በድንገት ፓራላይዝ ሆነ፣ በሆነ ነገር ታሞ ሞተ፣ ብቻ ምናምን ብዙ እናንተ የምታውቁት ሊኖር ይችላል እና የሚደባብር ነገር እየሰማ ስለሆነ የሆነ እኛንም በጸሎት ብታገዙን ይሻላል። ከምንከፋፈል ለማለት ነው። ምንም ነገር ሀይሚ ስትመጣ ግልጽ አድርጋ እንድትነግረኝ የሚፈልገው ያው ስሜት አለ። ትናደዳላቸኋን የሚያናድር ነገሮች ጠፍተው አይደለም እውነት ለመናገር ሃይሚዛ መገኘቷ ይምሬና እናዶኛል ደብሮኛል። ምክንያቱም ዳኒ የሚፈልገው ነገር አለ። አሁን ዳኒ ሃይሚን ነው የሚፈልገው፣ ግልጽ ነው። በቃ የሆነ ነገር ሲኖር ሃይሚ ውስጥ ነው የሚሸሸገው። ሃይሚዬ እንዲእንዲእንዲእንዲሚዬ እንዲእንዲእንዲእንዲ ምን የማይካር ነገር ነው እና ለሱም የሆነ ምንድን ነው እድል መስጠትም አልፈልግም ነበረ ግን እኔና ሀይሚ፣ ቅድሚያ መግባባት ሆነ። ሳንግባባ ምንም ሰላም የሚሆን ነገር የለም። ሶ ዛሬ ያለውን ነገር መጠየቅ አለብኝ። ምክንያቱም ከሶሲ ጋ ያለው አሁን ከሶሲ ጋ ሰላም የሚፈጠር አይመስለኝም። በጣም ፈርቻ ያለሁኝ እኔ እንጃ። በቃ ማታ አወራሯ ጥሩ ነገር የምታመጣ አይመስልም እና እሱንም ነገር ለማስተካከል ነው እኔ እንኳን በረድ ብዬ ልምጣ ያልኩትኝ። እንደ እውነቱ እንዳልኳችሁ አልተመቸኝም። በቃ የዳኒ ስራ ግልጽ ስለሆነ የሚታወቅ ስለሆነ ምን የሚካድ የሚደበቅ ነገር አይደለም። እንዳልኳችሁ የሆነ ነገር ሲፈጠር ሀይሚዬ ምናምን ሀይሚዬ ላንቺ ብዬ ሀይሚዬ እንዲህ እንዲህ ይሆናል ብቻ ለሃይሚ ጥሩ የሚያስብ ሰው መስሎ ነው ሃይሚን እየፎገራት ያለው። እና ትላንትና ደግሞ እንደዛ መገኘቷን ድንገት ነው፣ እኔ ራሱ በጣም የደነገጥኩት ቪዲዮን ሳይ በጣም ክውን ያልኩትና እንደዚህ ያነ ነገር ተገቢ አይደለም እኛ መሀል ቢያንስ እስቲ ያለውን ነገር ልጠይቅ ላሳለፍ ነው ጥሩ ነገር ብዬ ነው የመጣውቲኝ እና ደግሞ ሃይሚ 200 ሺህ ልትገባ ነውና የፈለገ ብንደባበር የፈለገ ብንጣላና ጥሩ ግንኙነት እንኳን ባይኖረን አሁን ላይ ሰላም ባንሆን በጣም ብዙ ነገር አሳልፈናል በጣም ብዙ ስቃይ ብዙ መከራ እዚህ ደርሰናል አሁን ያለንበት ደረጃ ደርሰናል ተያይዘን አብረን ማለት ነው እና በጣም ነው ደስ ሊል የሚገባው፣ 200 ሺህ በመግባቷ በጣም ይከብዳል። ዩቲዩብ ላይ እንደ ሌላው ፕላትፎርም ቀላል አይደለም 200 ሺህ ሰብስክራይ ማግኘት። እና እንኳን ደሳለሽ ማለት ትፈልጋለሁ። ምንም እኔ ክፋት እሷ ላይ የለብኝም። እንዴት እንዳሰባችሁት አላቅም እና ከአይሚም ጋር በክፋት መደባበር ምናምን አልፈልግም በቃ አለ አይደለም። የምትመልሰው ነገር ስለሚያናደኝ ነው መጥፎ ነገር ምነግራትና ዛሬም ትምጣና ያለውን ነገር እንሰማና ከዳኒ ጋር ደግሞ እኔ ያለውን ኬዝ ራሴ ይጨርሳለሁ። ሃይሚ ባትገባ ጥሩ ነው እንደዛ አይነት ምክንያቱም እሱ ሃይሚን መሸሸጋና ሃይሚን ይዟታል። በቃ እንዴት ብዬሽ ላስረዳችው በቃ ማስረዳ ከብዶኛል። ሃይሚን የሆነ የሆነ ነገር ፈልጓል ከሱ ነው የገባኝ ነገር የሆነ ብቻ እሷን ወይ እሷን ፈልጓል ብቻ ግልጽ ያልሆነልኝ ነገር አለና ሄሚ እነግራታለሁ። እኔ ካንዱም ብዙ ጊዜ ነግሬያታለሁ፣ እና ከዚህ በላይ ደግሞ ልጥር አልችልም። እኔ ሰው ነኝ እኮ ይደክመኛል። አሁን እንዴት እኔ እንደ ሮቦት አይደለም ወይ? እንዲህ እየተበደልኩ እንዲህ እየተባልኩ እና ምናምን እያልኩ ሁሌ መጥቼ መናገርን ያልፈልግም፣ እና በቃ ይደክመኛል። ከዚህ በላይ ምን ልሁን? እሺ ምን እንዲሆን እንደፈለጋቸው አላውቅም። ከዚህ በላይ ምን ልሁን? እና ዛሬ ሀይሚ ትምጣና እኔ ሁሉንም ነገር እንተላለሁ። እንደውም ሁላ እግዚአብሔርና እኔ በኋላ የሆነ እንደዚህ ባልገባና ባልመጣ ደስ ይለኛል። በቃ እኔ ነው እና ነው ነገ ምን እንደምንሆን ለነገራቶች በጎ በጎ ነገር እናወራ የራሱን ህይወት በቃ ከኛ ህይወት ብቻ እሱ ነው ነገር፣ በቃ እያጋጋለብኝ ያለው እያከበደብኝ ያለው እሱ ነው ነገር እና ሃይሚም እኔ ለመረዳት ሳይሆን እኔ እንጃ ከኔ ጋር ለመጣላት የሚገፋፋት ነገር ብቻ ነው የሚበዛው። ብቻ እስቲ ሃይሚ እስክትመጣ እንጠብቃትና አብራችን ቆዩ።

ታይሚንግ ያረግሽው ነገር ያለው ነገር አንድ ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ያየኋቸው ነገሮች ደስ አይሉም፣ ብቻ ሁሉንም ነገር ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። እኔ ደብሮኛል፣ አልዋሽሽም። የፈለገ ነገር ይሁን ዳኒ ካንቺ የሚፈልገው ነገር እንዳለ ግልጽ ነው፣ ማይዋሽ ሀቅ ነው። እና ዛሬ ደግሞ የመጣሁት ሶሲ በጣም አንቺ ማግኘት ፈልጋለች ከምታስቡ በላይ ማለት እንደዛ እና ማለት ከላውራሽ ቢሄደቹ ምንድነው? ተማግኝት ሶሲ እኮ ልክ ናት። ሶሲ ልክ ናት። ለምን በቃ የምትመልሽው ነገር በእርጋታ አረጋ ብለሽ መልሽልኝ። እኔ እዚህ ጋር እውነት እውነቱን ነው የምናገረው። ገብቶሻል። ካንቺ ጋር ጥሩ ጊዜ ምናምን አሳልፈናል ምናምን፣ አውቃለሁ። ግልጽ ነው፣ የማይዋሽ የማይካዳቅ ነው አይደል? ኦልሞስት አመታትን መተናል አይደል? አብረን አሁን እኔ የፈለገ ከአንቺ ጋር በጣም ቅርብ ብሆን እውነቷን ልደብቅ አልችልም። ሶሲ ልክ ናት። ማጠብቀው ነገር ነው እዛጋ ያገኘችው አይደል አይደለ? ሄሚ አንቺ እኔና ከሶሲ ጋር ፍራንክ ስንናገር ተረጋግታ አታወራም። ለምንድን ነው የምታወራው? ዳኒ መልስላ፣ ነገር ልክ አይደለም እዛጋ ገብቶሻል? ኮኒ ስለ ዳኒ እኮ አይመለከተኝ። ዳኒ ስለ ፍራንክ አድርገን ነው እዚህ ኬዝ ውስጥ የገባነው አይደለ? ብሩኪ ዳኒ ስለሚናገራቸውም ቃላቶች ሆነ ስለሚያደርጋቸው። እሺ፣ ለምንድን ነው አንቺ መንገዱ በሩ ምትሆኚ? ሁሉም ነገር መንስኤ ነው። ለምንድን ነው የምትሆኚ በሩ የሆንሹ፣ መንስኤ የሆንሹ? አትበለይ። መንስኤው ራሳችሁ ናችሁ። ምን እኮ ፍራንክ አድርገን ስለ ለማውራት አትሞክሩ። ይቅርታ እየጠየቅን ባለንበት ታይም እኮ እናንተኛ ለመስማት ፍቃደኛ አይደለም። ለምንድን ነው እሺ? እሱ ቆይ አይሽልኝ። ቆይ ለምንድን ነው እኔ እስካሁን ጥያቄ ሆኖብኛል እስካሁን ድረስ ለምንድነው እዛ ነገር ላይ ገግመሽ የቀረሽው? ሁሉ የሆነ ነገር ስጠይቅሽ እናንተ ናችሁ የጀመራችሁት ውስጥ ገባሽ ወይስ ከኔ ጋር ፎክክር ነው? ምንም ደስ የሚል ላይ ነሽ ተመልሰሽ ያንተ ሁኔታ ነው በቃ። በሰዓቱ ባደረጋችሁት ነገር መናደድ ልክ ነበር። እሺ ሰዓቱ አላለፈም። እስካሁን አላለፈ እናንተ ናችሁ ምንድነው ያንተ መደባደብ እና የሁሉ ጊዜ ክብሬን ሲያናነቅ ምናምን ነገር? እኮ ችግር ውስጥ የሚከት ነገር እንድታደርግ አልፈልግም ለማንም ብለህ ለኔ የኔ ነገር ለራሴ። አይ አንቺን ባገኘሽ ቁጥር ነገር እየጋለ ነው ወይኔ ብሩክ ደ ምንድን ነው ማለት ነው? ለራሴ ታዩ። የእኔን ነገር ለራሴ ታዩ። እኔ እኔ ያለሁት እራሴ አለሁ፣ አይመለከትሽም። የሆነ ነገር የሆነ ነገር እንዴ! አይ ሚኒ እና እንጂ እኮ የጨረሰው ነገር ነው። አሁን በዚህ ጉዳይ ድጋሚ ያናወራ። እሺ፣ እኔ ሁሉንም ነገር ተይው። እኔ ዛሬ ልጠይቅሽ ነው የመጣሁት። እኔ እኮ አልመጣሁባችሁም። ዳኒ ጋር ነው የሄድኩት። እሺ፣ አንተ ዛሬ ምል የደወለሽ የጠራኸኝ አንተ ነህ። ለምንድን የጠራኸኝ? እኔ ነገር እንዲባባስ አልፈልግም። ሶሲ አለችኝ ነገር አለ። ስለ ሶሲ አይመለከተኝም ከባሏ ጋር ወይ ከፍቅረኛ ጋር ያላትን ችግር መፍታት የራሷ ችግር። እኔ አንቺን መጠየቅ የለብኝም ነው። እንደዚህ አይነት ጥያቄ ለምን ሄድሽ ነው ያልኩሽ። እሱ ጋር እኮ ለምን ሄድሽ? ሌላ ነገር አሁንም የሆነ ባር ተመነጫጭቃ ምናምን እኮ ልክናት ነው ያልኩሽ ጠርሙስ ሰባብራ ለምን ተጣላ ነው። ልጁን እንደዛ አድርገህ ታዲያ እንዴት ነው? ለምን ተጣላ ነው እሱ? እኔ ስለ ተናገረኝ ነው፣ እና በጣም ጋጥ ወጥ ነው። ሌላ ኬዝ ገብተን ነበር። ገብቶሻል? የራሴ መንገር ባሊዝ ሌላ ኬዝ ውስጥ እንገባ ነበር። ይሄ ማይካዳቀ ነው። አሁንም እሱ እያረገ ያለው ነገር፣ ቆይ ላንቺ ልክ ነው? ለምን አደረገ? ዳኒ ምን አደረገ? በሚስቱ መናደዱ ኮ መብቱ ነው።

ምን አደረገ? ምን አደረገ? መቶ እኮ ፍቅረኛውን ካንተ ጋር አልጋ ላይ በሰራችሁት ቪዲዮ እኮ ነው። እኔን ፕራንክ ባረጋችሁ ቪዲዮ እንዴት ነው? እሺ እኮ ሽማግሌ ሊልክ ያለ ልበልሽ ምንም አላቅማ፣ እዛ ጋር ብቻሽን ነው፣ ድንገት ነው ካሜራ ገብቶ ይታይሽ። መብት ነው። ካንተ ጋር ያለኝን ችግር ካንተ ጋር ያለኝን ነገር ፈትቼ ጨርሼ ነው ዳኒ ጋር የሄድኩት። ሴት ደግሞ ልጠይቀው ነው። መብትሽ ነው፣ መብት ነው። ምክንያቱም የፈለግሽውን አርጊ፣ ስለአንቺ የሚፈጠረው ነገር እኔ አይመለከተኝም ከዛሬ በኋላ። ምረሳ እንዳይመስል፣ ምንድን ነው ምረሳ። ምክንያቱም ስለእኔ አንቺ ስላልሽኝ ነው የተናገርኩት። የፈለግኩትን ማድረግ መብት አለኝ ማለት ነው፣ ከዛ በኋላ እኔም አለኝ ግን እኔ አንተ ጥያቄ እኮ ነው ልጠይቅሽ፣ የሚመጣ ለምን ነው በጩኸት ነገራችሁት? አንተ እኮ ከኔ ጋር እያወራ ከኔ ጋር እንትን እያልክ ነው አይደለ? ከሷ ጋር እንደፈለጋችሁ ጓደኛ አይነት ምናምን በሚል ምንድነው፣ እንደዛ መቀራረብ እንደዛ ምክንያት ነው። በቃ አንቺ የምትፈልጊ ምክንያት ነው። ድጋሚ ኋላ ነሽ ስላነሳኸው ነው። ምንም ባለፈ ነገር እንድትናገሪኝ አልፈልግም። እኛ ጨርሰን ይቅርታ ብለን እንዲህ ተነሳን። አንድ ጥያቄ መጠየቅ አንድ ነገር ነው። ለምን ሄድሽ? እሱ ቤት ሄደሽ መገኘትሽ ኖርማል ነው ላንቺ አይደል?

በቅድሚያ እኔ እናንቺ መስማማት ካልቻልን በቃ ታይ ስማኔ መንገድ ቆም ባየነፋው እንደማስበለም ማሳየት አይጠበቅብኝ ወይም ደግሞ ለብሩክ አስብለታለሁ እያልኩኝ ማውራት አይጠበቅብኝ። ማድረግ ያለብኝን እንደ ሰባው ነገር ነው ያደርጋለሁ። ምታረጉኝ ነገር እኮ እያየ ነው። አሰብሽልኝ ተጨንቄ የተደውልሽ አይሚ ቅርታ ስልሽ አሰብሽልኝ እኮ። አንቺ ስታረጊው አልገረመሽም? ከሱ ጋር እሺ፣ ደውል ማነሳው፣ እሺ። እኔ ሆኜ ቢሆን እዛ ጋር ድንገት ስትገቢ ተገኝቼ ቢሆን ምን አይነት ነገር ነው በሚጠብቅ ማለት ነው? ካሜራ ይዤ፣ ካሜራ ይዤ ምን ተፈጠረ? ምን ያሳየኝ፣ በቂ እኮ ነው። ዳን ያሳየኝ እኮ በቂ ነው። ቋም እሱን እኮ ምንም ነገር የፈለኩበት ቦታ መሄድ መብት አለኝ። ስሄድ ግን ለምንድን ነው የሄድኩት? በምክንያት ነው። በቃ ባልሆነ ዛሬ ልጠይቀኝ እንዴት እንዴት ነው? እሷ ኮነች ለምን አያገባኝም። የማይጠቅስ ፍቅረኛ እኔ እዛ ለአንተ አለብኝ ለራስህ እኮ ነው። ይሄ በእኔ አታስብ። ይሄ ምን በእኔ አታስብ። እኔ ከኔ ከዚህ ውጪ ብዬሻለሁ እኮ። ሲጀመር እኔና ዳኒ ምንም ሊፈጠር አይችልም። እኔና ዳኒ መሃል መቼ ምንም አይፈጠርም። እሱ ስለሚያስበው ነገር አይመለከተኝ። በምን ልመንሽ እሱ ስለሚያስበው በምን በምን በምን ላገኛት ምናምን ስላለች ነበር የመጣሁት። ገብቶሻል። ተቀናኑ ምንም በሉ ምንም በሉ፣ እኔ እዚህ ነገር ውስጥ አውት አድርጉኝ። በቃ ማን ጠራህ? ምታረጉ ነገር ልክ አይደለም ሀይሚ። እሺ እንኳን ልክ አልሆነ ልክ እንዲሆን እኮ አልጠብቅም ሲጀመር ለማደርጋቸው ነገሮች ስማ ለማደርጋቸው ነገሮች ምስጋና መሆን የሆነ ነገር አልፈልግም የምን ምስጋና ለምን እስቲ ምን አድርገሽ ነው ምስጋና ብዬ የምመጣልሽ ከዳኒ ጋዮሽ እሺ ምን ስማ ልጁ እንደዛ አርጎ እኮ ሶስት አመት እና ከዛ በላይ ልትታሰር ትችላለህ ለምን ለምን ለምን የራሴ እኔም እኮ በግም ሄድ ይችላል ያ ማል እንዴ እኔም በግም ሄድ ይችላል ምን ማስረጃ አለ የተማታ አንተ ምን ቤት ነህ? ምን ምን ልታቀርብ ነው? እሺ እስቲ ቆይ፣ እኔ የትኛው ህግ ነው ተጣላ ብሎ ሶስት አመት የሚያስረኝ ነው? የራሴ ምክንያት ስላለ ተደባደብኩ። በቃ ዝም በይ። ቪዲዮ የሚኖር ምን? ዝም በይ፣ ዝም በይ። ወይ እሱ ማኛ ሰበብ ይሁን ምናም ግዳ ይስጠኝ። እሺ እንደዛ ነው አስበው። እንዴት ምላስ ሰበብ ከሆነ እንኳን ሆነ እንኳን ሆነ። ስለዚህ እኔ ከዚህ በኋላ ከሶሲ ጋር ያለብሽን ችግር ምትፈትበት መንገድ እራሱ ፈልግ። ምን እፈታለሁ? እኔ ምን አገባኝ? ምን አገባኝ? ዳኒ እኮ አንቺን ነው የሚፈልገው። ምን ሆነሻል? እኔ ስለዚህ አመለካከት ምን አገባኝ? ፈለግ ግድ ይሰጠኛል። እና እኮ እኔ ምንም ሰበብ አታርጊ